ቀርብሻሉ ለእሱ እንደማትሆኝ አትገቢውም። ሲጀመር አትገቢውም ሰው ነሽ። ሚዜ ጓደኛ ነበር አይደል እንዴ? ማድረግ አልነበረብህ። ኧረ ችግር የለውም የዚችን ሴተኛ አዳሪ ጉድ ለመናገር ከሆነ ንገሪን። ችግር የለውም ምን ምን አምላክ ይታመስጊ እኔ ምናምን ሲባል ምንም ግንኙነት የለንም ከእሷ ጋር። ለምን አልክ? እኔ እኮ እንዳለ እኔ በልጁ ምክንያት በልጁ ምክንያት ግንኙነት የለንም። ይኸውልህ አዳምጠኝ፣ ልጁ የእኔ አይደለም። ልጁ የእኔ አይደለም። ግን ግንኙነት ነበር። ደፈረች ልትል ነው። እሷም ጠጣች፣ አንተም ጠጣህ። ሀሳቡም ነበረን ነው አደረግነው። ግን አምስት አመት ጠብቀሽው ያለበት ቦታ በጣም እንደሚያወራኝ ከሆነን ሴቶቹ በጣም ነጻነት ያላቸው ናቸውና በፍቅር ቀርቤት ነበረ። ግን ምን አደረገች? እኔ በቃ ከእሷ እንደተለየው ከሌላ ሰው ጋር እንደምትገናኝ አያታለሁ። አንደኛም ሚዜ ይዛና የቤቢ አባት መሆኑ ከመቶ ፐርሰንት ዜሮ ፐርሰንት ነው። ሰላም ጤና ይስጥልን። ውድ የጎጆ ዩቲዩብ ቤተሰቦች እንደምቆያችሁ ሚኪ ነኝ። ውድ ተመልካቾቻችን፣ ዛሬ ከጥቂት ቀናቶች በኋላ እንግዲህ በዲኤንኤ ውጤት ዳግም ተመልሰናል። እንግዲህ ሁለተኛ የዲኤንኤ ውጤት ነው። ውድ ተመልካቾች፣ ሰሞኑን የዲኤንኤ ውጤት ተደጋግሞብናል። እንግዲህ ምንም ማድረግ አልቻልንም። ሁለቱ እንግዲህ እጮኛ ማቾች ሊጋቡ 15 ቀን የቀራቸው እንግዲህ ሰርጉም ተሰርዟል በእነሱ መሀል ዲ ኤን ኤ ተደርጎ ስለነበር ማለት ያው በልጃቸው እንግዲህ ልጅ ስላላቸው የቤቢም ወላጅ አባት አለመሆኑ ተረጋግጦ እንግዲህ እጮኛ እንግዲህ ቀጥታ የአንደኛ ሚዜው ነው ብላ ነበር እንግዲህ የኢዛና ስለዚህ ይሄ እንግዲህ ኢዛና አላረግም ሲል ነበር ያኔ አላረግም ለምን እንዳለ እሱንም ከሷ እንደ በዛሪ ምን ሰማ ይሆናል ሊነግረን ፍቃደኛ አልሆነም እዴኒ ወቀን እዛው ነግራለሁ ነው ያለው እንግዲህ እንደታሸገ ነው እንግዲህ እንደምትመለከቱት ይዛን አይተዋል መቼስ በዚህ ውጤት እንደማትከጅ ተስፋ አረጋለሁ አረ ችግር የለውም 100% ምንም አያሳስብም እኔ ምንም ከእሷ ጋር ምንም ግንኙነት ስለሌለን እሱም ወንድሜም ስለሆነ ይሄን ነገር ደግሞ በሱ ላይ ማረግም አልፈልግም ምክንያቱም መሆንም ስለሌለበት ነው ለእኔ ብዙ ነገር አድርጎልኛል እና እሷ ደግሞ ሽምጥጥ አርጋ የእሱ ልጅ ነው ብላታለች። ዴኔው አይተን ብንወስን ይሻላል ብዬ ነው ማስበው። አሁን እኔ ዴኒን አናረግም ያልኩት ምክንያትም ከሱ ጋር ጓደኛሞች ነን አብሮ አደግነን እና ከእሷ ጋም ደግሞ የሆነ ቀረቤታም ነበረን እና በነገራችን ላይ እኔና እሷ በመሀል ላይ እሱ እዛው እንዳለ ግንኙነት ነበረን። ምንድን ነው የሚሰራው ስራ ግን? ምንድን ነው ደግሞ የምትለው? ያለውን እውነቱን መናገር እውነቱን። ታዲያ ምን ምንልን ነበር? አሁን ደግሞ ምንድን ነው የምታመጠው? እንደተቀራረብን። ምንድነው ታዲያ ምን ምን እየሰራ ነው? እውነት አይደለም። የእውነትን የተናገርኩት ካልክ ታዲያ ምንድነው ደግሞ የምትለው? አዳምጠኝ። ልጁ የእኔ አይደለም። ልጁ የእኔ አይደለም። ግን ግንኙነት ነበር። ምን አመጣህ ኔ ምናም ሲባል፣ ምንም ግንኙነት የለንም ከእሷ ጋር ለምን አልክ? እኔ እኮ እንዳለ የሚያልኩት በልጁ ምክንያት፣ በልጁ ምክንያት ግንኙነት የለንም። ምንድነው? ፆታዊ ግንኙነት አላደረጋችሁም? ምንም እኮ አይገኝም። ብዙ ነገሮችን አድርገናል። እንዴ ምንድነው የሚሰራው ታዲያ? ምንድነው የአንተ ራሱ ይዋሽ፣ እዛ ጋር ይቀመጥ። ብዙ ነገሮች እና እሱ በሌለ ሰዓት የልደት ቀን ምናምን ሲሆን አብረን እናሳልፋለን ምናምን። እንደውም የጀመርነው የሆነ ጊዜ ይመጣለው ብሎኝ ምናምን በቃ ቤቱን አዘጋጅቼ መጠጥ ምናምን ምናምን ሁሉ ገዝቼ ምናምን ነበር እና ከዛ በኋላ በመጠጥ አደነዘዘችኝ እያልክ፣ ስለዚህ ደፈረችኝ ልትል ነው? ደፈረችኝ ልትል ነው? ደፈረችኝ ልትል ነው? እሷም ጠጣች አንተም ጠጣው። ሀሳቡም ነበረን ና አረገ ነው በቃ። ግን ልጁ ደግሞ በመሀል ነው አልኩህም፣ ምንም ግንኙነት የለንም አለ። ከዛ እሱ እንዲያውም ለምን እሱን እንትን አምስት አመት ጠብቀሽ ያለበት ቦታ በጣም እንደሚያወራኝ ከሆነ ሴቶቹ በጣም ነጻነት ያላቸው ናቸው እና ይህን ያህል አመት ጠብቀሽ ራሱ ሌ- ባያገባሽስ ምናምን ምንድን ነው ምን አድርግ ነው የምትሉኝ ነን እሺ ለምን እንደዚህ ይሉ ማሸት አስፈለገ እሱ ጋር እየማገጥሽ ምናምን አይ እሱ ማሸ እራሱ እኮ ነው ቪዲዮ እሱ ነው እንዲያውም ለምን አንነግረውም እንደዚያ ከሆነ ምናምን ብዬሽ እነግረው ነበር ምን እንደሆነ ነው የምትፈልጊው የአንድ ቀን ግንኙነት እኮ ነው እንደ አንድ ቀን እናወራለን በስልክ እኮ እናወራለን አንተ ብዙ ነገር እንዲኳሸ ሌላም ደግሞ ብዙ ነገር ተዋሻለ። ረጅም ጊዜ አሳልፈናል አብረን እንደ ፍቅረኛሞች የተለያየ ቦታዎች እየሄድን እሱ ጋር ማለት፣ አሁን ብዙ ጊዜ ብቸኛ ነኝ እኔ፣ እሱ የለም እንደ ነገርኩህ እና በዛን ሰዓት በሲደብረኝም ሆነ የሆነ ነገር መዝናናት ስንፈልግ አብረን ነው የምንወጣው። ግን እሱ ምንም ነገር ግንኙነት የለንም ብሎ ባለፈው ሰምተዋል ምንም የለንም ብሎ እንትን አለ። ስለማቅ ቀርብሻሉ፣ አውቃለሁ ቀርብሻሉ። ለእሱ እንደማትሆኝ አትገቢውም፣ ሲጀመር አትገቢውም። ሰው ነሽ ሚዜ ጓደኛ ነበር። አ እንዴ ማድረግ አልነበረብህም። እኔ ማድረግ አልነበረብኝም። ማቃለው እንተሳስቻለሁ፣ ግን እሱ ይሄን ነገር እንዲሆን ያደረገ ማለት በጎደለኝ ሰዓት ምናምን እሱ ስለሱ ጉድለት ምናምን እያወራ የገፋፍቶኝ ነው። እንደዚህ አይነት ስህተቱ ራሱ የገባ ነው። ላይኖር ይችላል፣ ላይመጣ ይችላል፣ አግብቶ ሊሆን ይችላል ምናምን እያለ የሚያወራኝ ራሱ ነበር። ለእሱ ለማሰብ ያረኩት ነገሮች አሉ። እሱ ይዋሻል። አንቺ ትልቅ ነገር ትልቅ ውሸት ነው የምትዋሸ አንቺ። እሱን ለማሰብ ለእሱ አስቤ ምክንያቱም አሁንም ቢሆንም ቀጣይም ቢያገባት ለእሱ የምትሆን ሴት አይደለችም በፍጹ እኔ ኖርማል አይደል? እኔ ቀርቤያታለሁ፣ በፍቅር ቀርቤያታለሁ፣ በፍቅር ቀርቤያት ነበረ። ግን ምን አደረገች? እኔ በቃ ከእሷ እንደተለየው ከሌላ ሰው ጋር እንደምትገናኝ አያታለሁ፣ በደንብ ነው። ከዛም ቪዲዮ ቀርጻለሁ፣ እልካለሁ። ለሱ የምታስብለት ከሆነ አብረን እንደነበርን ያለውን ቪዲዮ ለምን እኔ ጋር የሆነ መረጃ ነበረኝና ሳይው ደልቶታል። ሙሉ ማለት ፎቶ ምናምን ነበረን ምናምን ፎቶ ስትይ ነበረ እሱን። አዎ ከዛ ሳይው ስልኬ ላይ ደልቶታል። ማለት ይሄን ነገር እሱ ይልክለት እንደነበረ አላውቅም፣ ግን የሆነ በአጋጣሚ ምናምን አብረተ ትዝናና ምናምን ትነሳ ፎቶ አለ አይደል? እሱ ምናምን ነበሩ፣ ሌሎች ነገሮችም ነበሩ። ሙሉ ፋይሉን አጥፍቶታል። ሰላጠፈውን እንጂ አሳየ ነበር፣ ግን ቀድሞ አጥፍቶታል እሱ። እንጂ ሁሉንም ነገር እናደርግ ነበረ። ለምታሻላ እኔ ለአዳም አዳም ጠይቀኝ። እኔ የኔን ፎቶና የኔን እና እሷን ፎቶና ቪዲዮ ማልክበት ምክንያት አንደኛው ምክንያቴ ምን መሰለክ፣ አንደኛ ሰው ሀገር ነው ያለው ጓደኛ ይህን አድርጓል ብሎ እንዲደበርና ራሱን እንትን እንዲል አልፈልግም። ምክንያቱም ግን እኔ እያጽናነው ምልክለት ቪዲዮ ከሌላ ሰው ጋር የሆነውን ቪዲዮ ነው ምልክለት። ሰው ቢሆንም ስርሽም ሆኜ እንደዛ ያላረፍሽ ሰው እንዴት ነው እንዴት ነው ለሱ የምትሆኙ እንጂ ስርሽ ሆኚ ማለት ነው፣ ሌላ ሰው ጋር የምትሄጂው እኛ ብትሆን እኔን መምከር ሲገባ ጭራሽ በጎደለ ነገሮች እየገባ እሱን እንዲርቅ ሆነ። ላይመጣ ይችላል። እድሜሽን ይሄን ያህል ብዙ አመጣበቅሽ ላይመጣ ይችላል። አግብቷል፣ ነጻነት ያለበት ሀገር ነው ያለው ሴቶቹ ወንዶችን የሚጠይቁበት ነው ምናምን እያለ አይምሮዬን ሌላ ነገር ውስጥ ያስገባው ራሱ ነው። ሲጀመር እኔ ምንም ሀሳብ አልነበረኝም፣ ግን እሱ ምንም እንደሌለን ከዚህ በፊት አዳምጂ ፈስ ያለበት ዝላ አይችልም ይባላል ልንገርሽ አዳምጪ ጥፋተኛ ነኝ ምንም እዚ ጋ እኩል ነን እኔ እናንተ ምንም እንትን የለም እኔ ከአንቺ ጋር ሳልቀርብ በፊት ራሱ ግንኙነት እንዳለች ታውቂያለሽ ከሌላ ሰው ጋር አታውቂም ኧረ እባክሽ እኔ ባይን እያየው እኔ ባይን እያየው እኔ ባይን እያየው ከዛ ወዲህ ቀረብኩሽ እንደማትሆኝ ስለማ ቀረብኩ ምክንያቱም ስለዚህ የቤቢ አባት አንተ መሆን ከፍተኛ ፐርሰንት ነው እኔ እኔ በደንብ አልሆንም ብዬ ነው ምገምተው ፊፍቲን ፊፍቲን ብዬ አስባለሁ ብዬ ነው የማስበው እንግዲህ ውጤቱን አይንተን ደግሞ በደንብ እንወስንበትና የኔንም እውነት ቢረዳው ደግሞ አባት ከሆንኩም እንደዛው እሱም እንትን ይላል አባት ካልሆንኩ እሷ የምታደርገውን በደንብ እሱም ይረዳል ያን ጊዜ ምን አለ እንደጠቀምኩትም ያውቀዋል ምንድን ነው የጠቀምከው እንዴ አንተ ራስህ አይደለ እንዴ በደንብ ነው የጠቀምኩት ምክንያቱም አባት እኔ ምን እኔ አሁን እሱ ተጠራጥሮ የመጣበትና ዲኤንኤን ያስመረመርበት ምክንያት ልንገርሽ፣ እኔ በምልክለት ቪዲዮ ነው። አዳምጪኝ፣ የራሴን ብልክለትማ፣ ጓደኛው ነኝ፣ ወንድም አብሮ አደጉ ነው። ታዲያ ለምን የዲኤንኤ ውጤት እንግዲህ የተደረገው በአንደኛ ሚዜና በእጮኛ መካከል ነው። እንግዲህ እጮኛ ተብዬ ሶስና እንግዲህ የወለደችው የአንድ ዓመት ልጅ እንግዲህ ከዋና ከእጮኛዋ እንዳልሆነ እሱን አረጋግጠናል። ስለዚህ እንግዲህ የቤቢ አባት የሶስና ልጅ የአንደኛ ሚዜ ኢዛና መሆኑን የአንደኛ ልጅ የአንደኛ ሚዜ የኢዛና መሆኑን እንግዲህ እዚህ ላይ መሆኑን አለመሆኑ እዚህ ላይ እንደሚከተለው ቀርቧል። ዴኔው እንደሚከተለው ለእናንተ እንገልጻለን። ቤቢ የሶስና ልጅ የኢዛና ልጅ መሆኑ ወይም ደግሞ አንደኛ ሚዜ ኢዛና የቤቢ አባት መሆኑ ከመቶ ፐርሰንት ዜሮ ፐርሰንት ነው የስ ይስ አምላኪ፣ ወይ! አረ በስማ በስማ በስማ! አምላኪ፣ ተመስገን ተመስገን። አምላኪ፣ ተመስገን ተመስገን። አንቺ የልጅሽን አባት የቤቢን አባት ፈልጊው ፈልጊው፣ ዘ አንሶል የተጋፈሽበት ጋር የዲቃላ ልጅሽን ጌታዊ፣ ተመስገን በጣም ነው ማለት ነው። አምላኪ፣ በጣም ደስ ይላል፣ በጣም ደስ ይላል። አንተም ተራዳኝ ተራዳኝ

አረቷት በእናት አንቺ ዝም ብለሽ ትዘወሻልሽ። ዝም በይ አንቺ፣ ውሻ ነሽ። የምሬ ነው፣ ውሻ ነሽ። ዝም በይ አንቺ፣ ስነ ስርዓት ያዥ። እንዲህ ከእኔ ጋር ከእኔ ጋር እኔ ምንም ሳይ አሁን እኮ ተረጋገጠልሽ። ፈልጊ ልጅሽን፣ የልጅሽን አባት የልጅሽን አባት ፈልጊ፣ ፈልጊ የልጅሽን አባት። እኔ አሁን ተደመንጹ ነኝ። እኔ አሁን ነግሬሻለሁ። ለጓደኛዬ እጠቅሜዋለሁ

እኔ በደም ታንቺ ጋር ሳልቀርብሽ በፊት ፍቅረኛ አብራችሁ ፍቅረኛ ሞች የሆናችሁ ጊዜ ከሌላ ሰው ጋር ነበርሽ፣ አልነበርኩ? ዝም በይ ወሬሽን፣ አተውሪ ስነ ስርዓት እንዴት ነው ውጤቱ? ወይ መቀየር ከቻለ ቀይረው፣ ካልሆነ ውጤቱ እንዴት እንደሆነ አላውቅም ወንድሜ። ይቀየራል? ንገረኝ፣ ይንገረልኝ። ይሄንን በጣም አስቸጋሪ ነው እንዲህ ዝም ብሎ የሚቀየር ነገር አለ? እሺ፣ እኔም ግራ ገብቶኛል። ውጤቱ ማለት ከእሱ ጋር ብቻ ነው፣ ሌላ ነገር አላውቅም ማለት ሌላ ሰው ጋር ያደረኩት ነገር የለኝም። ዝም በይ አተውሺ አንተ ራሱ የአንድ ሰፈር ልጆች እኮ ነን አታውቂም አንድ ሰፈር ልጆች ነን ሁላችንም ስለ ራሳችን ሚስጥር እንታዋወቃለን አንቺም የኔን ሚስጥር ታውቂያለሽ እኔም ደግሞ በሙሉ ጓደኛሞቻችንን ሚስጥር እንታዋወቃለን ስነ ስራቴጅ የማን ነው እሺ ትላለች እ ሙርት እያለሽ እንዲ በፈልጊ ውጪና ፈልጊ አባቱ ነው እያስታወሽ ለጥበይና ተኝና ማኑ አባቱ ይሄ ነው ይሄ ነው እያልሽ አስቢ ዝም በይ አሁን እኔ ጋር ምንም ተደም ንጹህ ነኝ፣ እኔ ነጻ ነኝ። ጓደኛዬን አሁን ጠቅሚዋለሁም ጎድቼዋለሁም በሁለት በኩል፣ ምክንያቱም ስለከደውት። ግን ደግሞ ይሄ ነገር የጠቀምኩበት ምክንያት ደግሞ እኔ ቢጠላኝም የጠቀምኩበት ምክንያት አንቺ ሌላ ሰው እንደምትታወሪ ስለማቀ ነው። ቪዲዮ እየላኩን እንትን ብለው እያጽናናው ነው፣ ምልክለት እንዲመጣ ይሄን ጉዱ እንዲያውቅና ይሄን ነገር እንዳያረግ አስቢበት። አሁንም ትልቅ ልጅ ነሽ፣ አሁንም አስቢና፣ ለሌላኛው ደግሞ ለሌላኛው ሰው ለሚመጣውም እንደዚህ እንዳታረጊ ተማሪሽ ትምህርት ነው። እና የልጅሽን አባት በደንብ ፈልጊ፣ እይርሽ ይህን ኢስትሪሽን አስቀምጪ ደግሞ በደንብ ጻፊ በጭንቅላትሽ። ይህን ነገር ለምን አረግኩት ብለሽሽ ለማንኛውም እኔ እኔ ከአንተ ጋር ያልጨረስኩን ነገር አለ፣ እናወራለን። አሁን ግን አልፈልግም። እሷን የማውራት ነገር አለ። ከአንተ ጋር ያልጨረስኩት ነገር አለ፣ ምናውረው ነገር አለ። ስልክ አለኝ፣ ደውልላለሁ። አንሳል። ኧረ ችግር የለውም። የዚችን ሴተኛ አዳሪ ጉድ ለመናገር ተሆነ ነገሬን፣ ችግር የለውም። ምንድን ነው ለምንድን ነው የምታውቂውን ነገር ማን ነግሪኝ ምንድን ነው ምንድን? ከማን ጋር ነው ይህን ሁሉ ነገር የተፈጠረው? ከማን ጋር የማ ልጅ ነው? ሱስና ታውቂዋለሽ። አቷሽን ከእሱ ጋብቻ ነበር። ከዛ በኋላ ልጁ ፍቅረኛ ከሌለ በኋላ እሱ ነበረ። ከዛ የእሱ ነው ብዬ ነበር ማስበው። የልጁ አባት ማን ነው? የልጁ አባት የሱፍ ይባላል። ማለት በእድሜ ትልሽ ከኔ ተለቅ ያለ ሰው ነው እና ሀብታም ባለሀብት ነው። በጣም ባለሀብት ሰው ነው። ከሱ ጋር ነበረ ልጅ እንድትወልድልኝ እፈልጋለሁ እና ልጅ ከወለድሽልኝ በኋላ የፈለግሽውን ነገር አደርግልሻለሁኝ። አብረን እንኖራለን። የምርሽን? አዎ፣ በጣም ሀብታም ነው። ዩሱፍ ነው ያልሹ? የሱፍ ይባላል። በጣም ቱጃር ነው። ከኔ እድሜ በጣም ትንሽ ይበልጠኛል፣ ግን እንደ እድሜው ሳይሆን በቃ እንክብካቤው ምናምን ምናምኑ በቃ እንደ ወጣት ነው። ደስ ይላል። ስለዚህ አንደኛ ሀብታም ነው ሁለተኛ ደግሞ ቤተሰቦችንም ከዚህ በፊት እንትን መጥፎ ነገር ነግረውሃል ባለፈው አግብቼ ላገባ ስለሆነ ነገር እንዳረግኳቸው አሁን ላይ ደግሞ ብዙ ነገር እንትን እንዳልኳቸው እና በሱ ክሳቸዋለሁ ብዬ ሳላሰብ በዩሱፍ ክሳቸዋለሁ ብለሽ ነበር ማለት እሱን ካገባው አንደኛ ቤተሰቦችንም ረዳለው በደንብ ለራሴ ባለ ሀብት ነው በጣም ሀብታም ነው እና እሱ ነበር ምን ዋጋ አለው አልተሳካም ማለት ሶስት ወር ነፍሰ ጡር እያለው ነፍሰ ጡር ነኝ ብዬ በጣም ደስ ብሎት ብዙ ነገሮችን ማስተካከል ጀምረን ምናምን ነበረ። ከዛ ጓደኞቹ ያው ባለ ሀብቱን ስለሚፈልጉ የሆነ መተት ምናምን አሰርተውበት፣ አሁን በቃ ሆስፒታል ሆስፒታል ነው፣ የአእምሮ ታማሚ ነው ምንም

እስራኤል እሱ የአምስተኛ የአምስት ዓመት ፍቅረኛ የነበር ያኔ የአራት ዓመት ነበርን። ስለዚህ እሱ በየአመቱ እየመጣ ይሄድ ስለነበረ ምንም ሳያንገራግር ነበር ደስ ብሎት ችግር የለውም ብሎ የተቀበለኝ ነው። አሁን ግን በጣም በጣም ያረኩት ነገር በጣም ያስጠላል። ለማን እንደማዝን ታቀልሽ? ለእናትና አባትሽ ነው ማዝነው። በጣም ነው ማዝነው ልነሱ እኔም በጣም ነው ያዛ ማለት በቃ በጣም ከአንድ ጊዜ ሁለቴ ጎዳዋቸው፣ እና አሁን እንዴት እንደሞያቸው አላውቅም። ግን አንድ ነገር ልለምንህ እባክህ፣ ቢያንስ ብዙ ጊዜ ጎድቻቸዋለሁ። ና የሰሙተውን የእስራኤልን ና የኢዛና ልጅ አሁን እነሱ ተስፋ ያደረጉት የኢዛና ልጅ ይሆናል ብለው ነው። እና እወክ ከቻልክ ይሄንን ሌላ ነገር እንደተፈጠረ ምናምን አትንገራቸው። ቢያንስ በዚህ ተባበረኝ። ብዙ ህይወቴን አበላሽተዋል። አንተ ከመጣ በኋላ ነው ይሄ ነገር ሁሉ የወጣው። አንተ ባትመጣ ወደ ህይወታችን ምንም ነገር እስራኤልም የሚያውቀው ነገር የለም፣ ሰርጋችንን በሰላም ያልፍ ነበር። ግን እባክህ፣ ለቤተሰቦቼ ስትል፣ እባክህ ልለምንህ አትንገራቸው። እባክህ ቢያንስ በዚህ ተባበረኝ። በቃ ለእናቴ እኔ በእንደዚህ አይነት ሁኔታ ከአንቺ ጋር ራሱ፣ እባክህ ልለምንህ፣ ይህም ብቻ አድርግልኝ እናቲም ጤነኛ አይደለችም። ቢያንስ በእኔ ምክንያት የሆነ ነገር ከሆነች አንድ የኔ ህይወት ተበላሽቷል፣ ችግር የለውም። ግን እነሱ ትልልቅ ሰዎች ናቸው። ሰፈር ላይ መጠቋቆሚያ ምናምን መነጋገር ሄዳለብኝ። እባክህ ለምን እባክህ